ስለ ብርሃን በአንዷለም አባተ። የመጀመሪያው ቀን የተገናኘ ነው ከስራ ከወጣ በኋላ ነበር። ፒያሳ በሚገኘው ቸርችል ቢው መናፈሻ ተቀምጠን ብዙ አወራን። የተገናኘ ነው ስለ ህይወት ለመመካከር፣ በስራ የዋለ አእምሮ ዘና ለማድረግ። ይሁን እንጂ የዚያን ቀን እስከ ምሽቱ ሁለት ሰዓት ያወራነው ተፈራ ስለተበደለበት ጉዳይ ነው። በተለይ አብራዶ ወዳጁ ስለነበረው የዮፍታሂ መጥፎነትም ስለ ስራዎቹ ነበር። የዮፍታሂ ብዱልኛል ያለውን ጉዳይ ተፈራ ሲያወራልኝ የመጀመሪያው አልነበረ። ብዙ ጊዜ ሰምቻለሁ። በተገናኘን ቁጥር ያነሳዋል። ለመስክ ስራ ወደ ክፍለ ሀገር ሄጄና ሶስት ወራት ቆይቼ በመጣ የመጀመሪያው ቀን ስንገናኝ ጊዜውን መቶ በመቶ የሸፈነው የዮፍታሂ አድርሶብኝ ያለው ጉዳይ ሲተርክልኝ ነበር። ለሁለተኛ ጊዜ ተገናኘን። ያገናኘን አጭር ጊዜ ተቀምጠን ሶስት ሆነን ለመጫወት የነበረን ጉጉት የከሸፈው በተፈራ ዘወትራው ይሩሩ ነበር ግና ታክሲ ውስጥ እያለ በሰማነው የቤት አከራይና ተከራይ ጉዳይ ተፈራ የማይወዳቸውን የቀድሞ ቤት አከራይን ድርጊት መዘርዘር ጀመረ። ቆይ አንድ ሰው ብሩን ከፍሎ ቤት እስከ ተከራየ ድረስ ያ ቤት ቤቱ ነው አይደል? ሲል ነበር ወሬ ነው ጀመረው። አዎ ግን ቤት ተከራይቷል ተብሎ ተገቢ ያልሆነ ድርጊት ሊፈጽምበት አይገባው አለው። የጋራ ጓደኛችን ንክብ የእርሳቸው እኮ የተለየ ነው። ልክ አንተ ባሪያ እርሳቸው ጌታ ወይም ንጉስ ይሆን ይመስላቸዋል። እርሳቸው እኮ ስለ እርሳቸው እያወራ ከሜክሲኮ ተነስተን ፒያሳ ደረስን። ስለ እርሳቸው ኩፍነት የጀመረው ወሬ እየተቋረጠ እየተጀመረ ረጅሙን የጨዋታ ጊዜ ይዞ ተምሽተን ተለያየ። ደሞ ዛሬ ተቀጣጥረናል። በቀጠሯችን ሰዓት ተገናኘን። አምስት ኪሎ ከሚገኘው ላቬራ ኩቺና ካፌና ሬስቶራንት በረንዳ ላይ ከተደረደሩት ባለቀያይ ወንበሮች ውስጥ አንዱን ጠረጴዛ ከበን ተቀምጠናል። የረፋድ ፀሐይ አካባቢው ላይ ብርሃናማው ሕይወት ፈጥራለች። ደስ የሚል ሀገርኛ ዘፈን ይሰማል። አየሁት ተፈራን። ጠይምና ዝርግ ፊት ጥላሸ ታጥሎበታል። ቅንድቡ ስስ ሲሆን ትናንሽ አይኖቹ ደግሞ በንዴት ተፍርሰዋል። ቀጭን ቆሞናውን በግራ በኩል ዘመም አድርጎ ሻይ ቡና ስፕሪሱን እያማሰለ ነው። አገኘሁት እኮ ብሎ ጀመረ ንግግሩን። ማንን? ያንን ክፉ ነዋ። ራሱን ከፍ ለማድረግ ብሎ አንገቴን የቀበረ መጥፎ ሰው። እሱ እኮ የራሱን ቀኖች በሳንዱቁ አኑሮ የኔን ቀናቶች ኳስ አድርጎ እየለጋቸው ነው። ረጅሙ ትረካውን ቀጠለ። ያኔ የአራተኛ ዓመት የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ተማሪ ነኝ። ያኔ ስራዬን ትቼ ትምህርቲ ናብ ነው ትምህርት ቤት የገባሁት ለመማር ትልቅ ረሃብ ትልቅ ናፍቆት ነው። ዘይኖ ምን ዋጋ ኣሎ የቱንም ያህል አሪፍ ብትሆን፣ የቱንም ያህል ዓላማ ቢኖርህ፣ የቱንም ያህል መስዋዕትነት ብትከፍል ኩፍ ሰዎች በመንገድ ላይ እስካሉ ድረስ መሰናከል አይቀርም። ግን የምልህ ገብተዋል አሌ እንደ ገባይ ለመግለፅ ባሴን ባወንታ ናይቀነኩ ሁሌም ምሬቱን ሲገልጽ በየመካከል የሚያወራው በትክክል ገብቶኝ እንደሆነ ይጠይቀኛል። እኔም ምሬቶቹ ከመደጋገማቸውና ብዙ ጊዜ ከመስማት የተነሳ ከመግባባትም አልፎ ከየትኛው ታሪክ ቀጥሎ የትኛው እንደሚመጣ እንደማወቅ ለመግለጽ ሞክራለሁ። ይሁን እንጂ እንደገባኝ ብቻ የማረጋገጫውን ምልክት ካየው በኋላ ንግግሩን ቀጠለ። እውቀት በግሬድ ባይለካም ጥሩ ግሬድ ነበረኝ። ከሶስት ነጥብ አምስት በላይ ነበረኝ። አየህ አንዳንዴ ይሻላሉ ያልካቸው ሰዎች የበለጠ ያልተሻሉ አንዳች አሪፍ ራእይ እያልማለሁ ብለ ተስፋ ይጣልክባቸው መሪዎች የበለጠ አጥፊና አፍራሾች ሆኖ ታገኛቸዋለ። ይህ እኮ ትፊ ያለ የነበረና የሚኖር ነው። በቃ ያመናቸው ሰዎች ይግዱናል። የተመረኮዝንበት በትር ይሰበራል። የቀኝ እጁን አገጩ ስር እያውለበለበ ንግግሬን አቋርጦ እየራሱን ጀመረ። እኮ ክፋት እኩ ያለ ነው። ምቀኝነት እኮ ስር የሰደደብን ነገር ነው። አበሾሽ አበሾች ስንባል አንዳችን የአንዳችንን እግር ጉድጓድ ውስጥ ለመክተት ነው የምንሮጠው። እስኪ ያስበው ናቲ ይህ ሰው መምህሬ ነው። መምህሬ ደግሞ የቀለም አባት ነው። የእውቀት ገበሬ አባትህ ነው። በአንተ ውስጥ እውቀትን ይዘራል። በአንተን ኮትኩቶ ጸሐይ ያሙቁና ዝናብ አጥግቦ ያበቅልሃል። የመምህር ማንነቱ የሚለካው በዘራውና ባመረተው መልካም ፍሬ ይመጠን ነው። እሱ እኮ ናቲ በውስጤ የዘራው ሐዘንን ያጠጣኝ መከራን ነው በክፋት ማጭዱ ተስፋዬን አጭዶ የጣለ ነው። እንደ ሁሌው ንግግሩ መምረር አይኖች የበለጠ መደፍረስ ደምስሩ በግንባሩ ማዶና ማዶ ማበቅ ጀመረ። በአጠገባችን ያሉ ጥቂት አስተናጋጆች ትኩረታቸውን ወደ እኛ ለማድረጋቸው አይኖቻቸው ደጋግሞ ሲያነጣጥሩብን ያስታውቃሉ። ንግግሩን ገታ እንዲያደርግና ትንሽ በረድ እንዲል ብዬ ትኩረቴን ከእርሱ ላይ አንስቼ ከአራት ኪሎ ወደ ስድስት ኪሎ ሽቅብ የሚወረወሩ በተቃራኒው ደግሞ ቁልቁል የሚንደረደሩ መኪኖች ላይ አደረጉ። እንደ መኪና ሁሉ በርካታ ሰው ሽቅብ ቁልቁል ይላል። በአይኑ ውስጥ ከሚገባው አብዛኛው ሰው ግን ወጣት፣ ጥቂቱም የዩኒቨርሲቲ ተማሪው ነው። የአዲስ አበባ ዩኒቨርሲቲ የቴክኖሎጂ ፋካሊቲና የፋርማሲ ትምህርት ቤት እንዲሁም የቲያትር ዲፓርትመንት የሚጠቀምበት ድረ ምረቃ አዳራሽ በአቅራቢያው ስለሚገኝ አብዛኞቹ ተማሪዎች በጥናት እንደደከሙና በእንቅልፍ ጦት አይኖቻቸውን አይኖቻቸው እንደወዙ ወደ አካባቢው ካፌ ተማሉ። አየ እኔ ትምህርቴን ባጭሩም ለማቆም አልፈልግም ነበር። ለዚህም ነው ቀደም ብዬ ሌላ ዩኒቨርሲቲ ተምሬ ስጨርስ ወደዚህ የመጣሁትን አይቀጠልኩት። ከዚህ በኋላ ደግሞ ተምሬ ለሀገሬም ለወገኔም ለሙያዬም የሚጠቀም ሰውዬ መሆን ጉጉት ነበር። ግን ያ ሰውዬ ጉጉቴን አመከነው። ቆያሁን ይህኔ መማር እሱን ምን ይጎዳው ነበር? ደሞ ጠየቀኝ። ምንም ምናልባት ምንም ምናልባት የለው። እኔ የማስተርስ ትምህርቴን መቀጠል ፈልግ ነበር። የመጀመሪያ ዲግሪን እንደጨረስኩ ወዲያ ሁለተኛ ዲግሪን ለመስራት ህልም ነበረኝ። ህልሜ ደግሞ ድንገት የመጣና ያኔ የተከሰተ ሳይሆን የቆየ ከአራት ዓመታት በፊት ያለምኩት ነበር። የዩኒቨርስቲው ሬጅስትራር ደግሞ ለሚቀጥሉት የአራተኛ ዓመት ተማሪዎች የመጨረሻውን ዓመት የመጀመሪያው ሰሚስተር የተጠቃለለ ግሬድ ሪፖርት እንድታቀርቡ የሚል መመሪያ አውጥቶ ነበር። ይህንን ሮሮ ስንት እንደሰማሁት ለመናገር ያስቸግራል። በተገናኘን ቁጥር ከሚነግረኝ ህመሞቹ፣ ስቃዮቹ፣ ንዴቶቹ ውስጥ የመጀመሪያው ነው። ተፌ በቃ ረጅስትራር ቢሮ ያንን አዘዘ ያንተ መምህሮች ደግሞ ይህንን ሲያደርጉ ቀሩ። ለምን ትጉ ብለ ጠየቀኝ። ለምን ያላቀረቡ ይመስልሃል? ለጠየቀኝ ጥያቄ ተለምዳዊ መልሶችን ከመሰንዘሬ በፊት ራሱ ቀጠለ። ደግነቱ መጠየቁን እንጂ ስለመልሱ ብዙ ግድ የለውም። ግሬድን ያስተላለፉት እኮ ክፉዎቹ ስለሆኑ ነው። በነገራችን ላይ ዩኒቨርሲቲውም ህግ የለውም። ህግ የለውም። ስለ አንድ ህግ ህግነቱ የሚረጋገጠው ጠያቂም ተጠያቂም ሲኖር ነው። በዚህ ግቢ ውስጥ አንደኛው እንዲህ አድርጎ ብሎ ይናገራል፣ ሌላኛው ያንን አይተገብርም። በነገራችን ላይ ስለደከመኝ በረጅሙ ተነፈስኩ። እሱ ግን ምሬቱን ቀጥሏል። በነገራችን ላይ ማስታወቂያው ለአንድ ወር ተለጥፏል። እኔ ደግሞ ለሁለቱም መምህሮች የመጀመሪያው ቀን የተፈተንኩት ግሬድን እንዳስገቡልኝ ነው የተናገርኩት ይገርማል። የአንደኛው መምህር ፈተና የወሰድነው በክረምት ነው። ልብ በል። ስድስት ወር ሙሉ ግሬድን አላስተላልፈውም ምክንያቱም ጠያቂና ተጠያቂ ስለሌለ ነው። ህግም የለም ያልኩ ለዚህ ነው። ትንሽ ፈታ ወስዶት ቀጠለ። ለሁለቱም ግሬድን አስገቡልኝ ብዬ ነገራቸው። አንድ ወር ሙሉ ግድ አልነበራቸውም። ወረ ተጠናቀቁ። ሁለቱንም ሳናገር አንደኛው ምን እንዳለል ታውቃለህ? አገጪ ነካ በማድረግ ወደፊት አዙሮ ጠየቀ። አዎ ማይነር ኮርስ የሰጠን መምህር ይቅርታ ጠየቀ፣ ራሱን ወቀሰ። እኔ ሬጅስትራር ሄጄ እናጥራቸዋለሁ አለ አልኩት። የስ አለ። ስድስት ወር ሙሉ ያወራኝን ወሬ መልሼ ስነግረው በደስታ እንደ መዝለል እያደረገው፣ ያኛው ግን አለና የደስታ ፊቱን ጥላሽ የተለበሰው ሲናገር ደምስሩ ሁሉ እየተከታተረ የጥላቻ ስሜቱና መጠኑ ጥግ ደረሰ። ያኛው ግን ፈጽሞ በስነ ስርዓት እንኳን አላነጋገረኝም። ፈተናውን ከወሰድን አንድ ወር ከ15 ቀን በላይ ቢሆነውም ለተማሪው ቁብ አልነበረው። ምክንያቱም ውስጥ ቅንነት፣ በጎነት፣ እውቀት የምትለው ነገር የለማ። ሰው ደግሞ የሚያካፍል ያለውን ነው። ሰላም ውስጥ የሌለ ሰው ሰላም አይሰጠን። ምክንያቱም ሰላም በውስጥ የለማ። ባለጌነት፣ ዋልጌነት፣ ኩፍነት ውስጥ ያለ ሰው የሚሰጠ ያንኑ ነው፣ ያለውን ነዋ። አየህ፣ ይህ ሰው ያካፈለኝ ያለውን ነው። አንድ ወር ሙሉ የተኛባቸው ቀናቶቼ የህልሜ አንድ ክፍል የተስፋዬ ገበታ መሆኑን አያውቅማ። ቢያውቅም ግድ የለውማ። በእርሱ ምክንያት ንዴቱ ገደቡን ጣሰ። መላ አካሉ ንፍትፍት አለ። የሚጣላው ሰው ከፊቱ ያለ እስኪመስል ተንገተገተ። ሰዓቴን ስመለከት እዚህ ወሬ ብቻ ድፍን አንድ ሰዓት ነግዷል። ተፈራ አልኩት በመጨረሻ ስጌተኝ የሰነበተው መራራ የነገር ሐሞት አንገፍጉፉ ቆጣ ባለ ድምጸት አቤት በሚመስል አስተያየት አየ። እስኪ ከመርገም ተላቀቅ አልኩት አይኖቹ ውስጥ አይኖቼን ተክዬ ምን እንዳልገባው እርግጠኛ ነበርኩ። ታመሃል፣ ክፉኛ ህመም ውስጥ ነህ። ዛሬ ደግሞ ከህመምህ መዳን መፈውስ አለበት አልኩት፣ ረጋ ብዬ እንደ መሳቃጣው ከንፈሮቹ ወደኋላቸው ሳፈግቡ እርሶቹ በከፊል ገለጥ ብለው ታዩ በተገናኘን ቁጥር ስለበደሉ ሰዎች ስለ ክፉ ስራቸው ስለ መጥፎነታቸው ታወራለህ አልኩት እና ውሸት ነው እውነት ሊሆን ይችላል ይችላል አይደለም እውነት ነው እሺ እውነት ነው ይሁን ወደኋላ ለጠጣልና ተረጋጋ ተፊ ስለ ምን ስለ ትላንት እያሰብን ዛሬያችን እናጠፋለን ስለምን ስለመጥፎ ሰዎች ስራ ብቻ ዕለት ከዕለት እያሰብን የእኛን በጎነት እናጠዋለን ከበጎ ነገርና ከመጥፎ ነገር የትኛው በልጦ ነው? ሰፊውን ጊዜ ስለ መጥፎ ነገሮች የምናስብበት ማስብቻ፣ አይደለም የምናወራበት። በጥያቄ ሳስተውለውና መልስ እንደብጠበቅ ሲገባው የምናገረው ሁሉ አስቤበትና ከልቤ መሆኑ ተረቶ እንድናገር እድሉን በዝምታ አቀበለኝ። ስለ ክፉ ነገሮች ባወራን ቁጥር የተጋፈጥነውን የዚያ ጊዜ መከራ ስቃይና በሽታ አሁን ላይ እናምጠዋለን በማስታወሳችን ከዚህ መጥፎ አስቀያሚ ማት ውስጥ ገብተን እንዳከራለን። ልብ በል ብዙዎቻችን የክፎችን መንፈስ ተጋብተን ክፉነትን ጸንሰን እሱን አምጠን ወልደን እሱን እየተንከባከብን እናሳድገዋለን። አይኖቹ ጨፍኖ ትንሽ ቆየ። ምናልባት ያልኩትን እያገናዘበ እየተረዳ ይሆናል ብዬ አሰብኩ። ትንሽ ፋታው ስጄ ተንፋሽን ሰበሰብኩና የመጨረሻን ንግግር ንጠጠል። ቅድም ሰው ያለውን እንደሚያካፍል ነግርኛል። እውነት ነው። ውስጥህ የሌለውን ኬት ታመጣዋለህ? ግን እኮ አንተም ያለህን ነው ያካፍልክኝ። ስለ መጥፎ ሰዎችና ስራዎቻቸው የሰጠው ቦታ ሰፊ በመሆኑ ሰፊውን ጊዜህን ስለ እነሱ በማውራት ታጠፋዋለ። ተፊ እስኪ ላፍታ አይኖችን ግለጥ፣ አልኩት አይኖችን ገልጡ። አፈጠጠብኝ። የስጋ አይኖቹን ብቻ ሳይሆን የመንፈስ አይኖቹን ጭምር የፍቅር የሰላም የተስፋ አይኖቹን ግለጥ። ፈገግ አለና ይይ እስኪ ስለዚህ ብሩህና መልካም ጠዋት አስብ እስኪ ሙቀቷ አጥንትን ስለሚያለመልመው ፀሐይ አስብ። እስኪ ቀና ብል ተመልከት በጣም ጥሩ ብሩህ ሰማያዊ ሰማይ አለ፣ ስለ እሱ አስብ። ጥቋቁር ከሆኑ ቀናቶች፣ ጨለማ ከሆኑ ሀሳቦች፣ ስቃይ ከሚዘሩ ትዝታዎች ራስህን አርቀው። ተፌ ስለ ብርሃን አስብ። ለብርሃኑ ሰፊ ቦታና ጊዜ ስጥ። ቀጭን ሰውነቱን ሳባደጉ ወደ ግራ ጎኑ ዘንበል ብሎ የግራ መዳፉ አገጩ ላይ ገጥፎ ማሰላሰል ቀጥለ። በእርግጥ ዓይኖቹ ከጠራው ሰማያዊ ሰማይ ላይ ተተክለው ቀሩ። ስለ ብርሃን እያሰበ ነበር።